ወንድሞች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን ያለፈ ጀንክ ፉድ ወይም ደግሞ ምግቦችን ስትመገቡ የሚከሰቱ ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ በደንብ የማብራራ ይሆናል ማለት ነው። ጀንክ ፉድ ወይም ደግሞ በተለምዶ መጥፎ ምግብ የምንላቸው ምን አይነት ምግቦች እንደሆኑም በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጀንክ ፉድ ምን እንደሆነ ልንገራችሁ። ጀንክ ፉድ በካሎሪ የበለጸገ ሲሆን ነገር ግን እንደ ቫይታሚኖች፣ ማዕድናት፣ ፋይበር እና ፕሮቲን ያሉ አስፈላጊ ንጥረ ነገሮች እጅግ በጣም አነስተኛ የሆኑ ምግቦችን ወይም ደግሞ መጠጦችን የሚያመለክት ነው። እነዚህ ምግቦች በአብዛኛው በከፍተኛ ሁኔታ የተቀነባበሩ ወይም ደግሞ ፕሮሰስድ የሆኑ በስኳር በጨውና ጤናማ ባልሆኑ ቅባቶችም የተሞሉ ናቸው። በተጨማሪም ጣዕማቸውን ሱስ የሚያስይዝ ለማድረግ ሰው ሰራሽ ተጨማሪዎችን ወይም ደግሞ አርቲፊሻል አዲቲቭስ የምንላቸውን ወይም ጠባቂ ኬሚካሎችን ወይም ደግሞ ፕሪዘርቫቲቭስን ስለሚይዙ በጊዜ ሂደት ጎጂ ይሆናሉ በአጭሩ ጀንክ ፉድ ፈጣን ደስታን ይሰጣችኋል ነገር ግን ደካማ የአመጋገብ ዋጋ ያለው እናም ጎጂ የሆኑ ምግቦች ናቸው የጀንክ ፉድ ዋና ዋና ባህሪያት የምንላቸው የመጀመሪያው ጀንክ ፉድ በካሎሪ በጣም የበዛ ነው። አብዛኛው ጀንክ ፉድ በትንሽ መጠን ውስጥ ብዙ ካሎሪዎችን ይይዛል ይህም ሳናውቅ ከመጠን በላይ እንድንበላ ያደርገናል። እንዲሁም በንጥረ ነገሮችም አነስተኛ ነው። ሰውነታችን የሚያስፈልጋቸውን አስፈላጊ ንጥረ ነገሮች እንደ ቫይታሚኖች፣ ፋይበርና አንቲኦክሲዳንቶች ይጎድላቸዋል። በስኳርም የበዛ ነው። ስኳር ፈጣን የኃይል መጨመርን ይሰጣል። በመቀጠልም ደግሞ ቶሎ የኃይል መውደቅን ያመጣል። ይህም ድካምና የበለጠ ተጨማሪ ጣፋጭ የመመኘት ስሜትን ይፈጥራል። በጨው ወይም ደግሞ በሶዲየምም የበዛ ነው። ከመጠን በላይ ጨው የደም ግፊትን ይጨምራል። እንዲሁም ልብንና ኩላይቶችንም ሊጎዳ ይችላል። ጀንክ ፉድ ጤናማ ባልሆኑ ቅባቶችም የበዛ ነው። በተለይም ትራንስፋት እና የሳቹሬትርፋት እነዚህም መጥፎ ኮሌስትሮልን በመጨመር የደም ቧንቧዎችን ይደፍናሉ። ጀንክ ፉድ በከፍተኛ ሁኔታም የተቀነባበረ ነው። የመቆያ ጊዜያቸውንና ጣዕማቸውን ለማሻሻል አብዛኛውን ጊዜ ኬሚካሎችን፣ እንዳይበላሹ የሚያደርጉ ጠባቂዎችን ወይም ደግሞ ረጅም ጊዜ እንዲቆዩ የሚያደርጉ ተጨማሪዎችን፣ ጣዕም አሻሻዮችንና ሰው ሰራሽ ቀለሞችን ይይዛሉ። ጀንክ ፉድ ሱስ የሚያስይዝ ጣዕምም አላቸው። ጀንክ ፉድ በቅባት በስኳርና በጨው ፍጹም ድብልቅ ሆኖ እየተሰራ ነው። ይህም ደጋግማችሁ እንድትመኙ ያደርጋችኋል ማለት ነው። ታዲያ የተለመዱ የጀንክ ፉድ ምሳሌ የምንላቸው ፈጣን የሆኑ ምግቦች ወይም ደግሞ ፋስት ፉድ የምንላቸው እንደ በርገር፣ ጥብስ፣ ፒዛ፣ የተጠበሰ ዶሮ እናም ሆትዶክስ የምንላቸው እስናኮች እንደ ቺፕስ እና ፋስት ኑድል የምንላቸው ጣፋጮችና ዲዘርቶች እንደ ኬኮች፣ ኩኪዎች፣ ዶናት፣ አይስክሪም እና ከረሜላዎች፣ ስኳር የበዛባቸው መጠጦች እንደ ለስላሳ መጠጦች እንደ ሶዳ ወይም ደግሞ ኮካኮላ ያሉ መጠጦች፣ የኢነርጂ ወይም ደግሞ ኃይል ሰጪ መጠጦች፣ ስኳር የበዛባቸው ጭማቂዎች እና ሚልክ ሼኮች፣ የተቀነባበሩ ምግቦች፣ የተቀነባበሩ ስጋዎች እንደ ቋሊማ እናም ቤከን የምንላቸው፣ የተጣሩ እህሎች ወይም ደግሞ ሪፋይንድ ካርብስ ወይም ደግሞ ካርቦሃይድሬትስ የምንላቸው ለምሳሌ ነጭ ዳቦ፣ ፒስትሪዎች እና ጣፋጭ የቁርስ እህሎች። እነዚህ ሁሉም የጀንክፉድ ምሳሌዎች ናቸው ማለት ነው። ታዲያ ጀንክፉድ ተብሎ የሚጠራው ለምን መሰላችሁ? ሆድን ቢሞላም ሰውነታችንን በትክክል ስለማይመግብ ነው። ማራኪ ቢመስልም ምንም እውነተኛ የአመጋገብ ዋጋ ወይም ደግሞ ጥቅም የሌላቸው ናቸው። ታዲያ ከመጠን በላይ እነዚህን ጀንክ ፉዶችን መመገብ የረጅም ጊዜ የጤና ችግሮችን ያስከትላል ይህም ክብደት መጨመርና ከመጠን ያለፈ ውፍረት አይነት ሁለት የስኳር በሽታ የልብ በሽታ እናም ከፍተኛ የሆነ የደም ግፊት ደካማ የምግብ መፈጨት እናም የጉበት ችግሮች ድካም የስሜት መለወጥና ደካማ እንቅልፍ የበሽታ የመከላከል አቅማችን መዳከምና የቆዳ መበላሸትንም ያስከትላል በአጠቃላይ ጀንክ ፉድ በጣም የበዛ በንጥረ ነገሮች ደግሞ በጣም አነስተኛ ነው። አልፎ አልፎ መመገብ ችግር የለውም። ነገር ግን መደበኛ ወይም ደግሞ ከመጠን በላይ በየቀኑ ወይም ደግሞ በተደጋጋሚ መውሰድ ከባድ የጤና ችግሮችን ሊያስከትል ይችላል። ስለዚህ ልክን ማወቅና ሚዛናዊነት አስፈላጊ ነው። አልፎ አልፎ ለደስታ እንጂ የየዕለት ልማድ ወይም ደግሞ ምግብ አድርጋችሁ መውሰድ የለባችሁም ማለት ነው። ታዲያ ከመጠን በላይ ጀንክ ፉድን እየበላችሁ እንደሆነ የሚያሳዩ የሰውነታችሁ ማስጠንቀቂያ ምልክቶችን ደግሞ ልንገራችሁ። አንደኛ የማያቋርጥ ድካምና ዝቅተኛ ኃይል ነው። ብዙ ጀንክ ፉድን ስትመገቡ የደማችሁ የስኳር መጠን በፍጥነት ይጨምራል፣ ከዚያም መልሶ ይወርዳል። ይህ ደግሞ የኃይል መለዋወጥን ያስከትላል። ይህም ድካም፣ ስንፍና ወይም ደግሞ ተነሳሽነት ማጣት እንዲሰማችሁ ያደርጋል። ጀንክ ፉዶች ለዘለቄታዊ ኃይል የሚያስፈልጉ እንደ ውስብስብ ወይም ደግሞ ኮምፕሌክስ ካርቦሃይድሬትስ፣ ፕሮቲንና ፋይበር ያሉ አስፈላጊ ንጥረ ነገሮች ይጎድላቸዋል። ሁለተኛ ተደጋጋሚ ጣፋጭን የመመኘት ስሜትና ረሃብ ነው። ጀንክ ፉዶች በስኳር በጨውና ጤናማ ባልሆኑ ቅባቶች የበዙ በመሆናቸው የአእምሮ የደስታ ኬሚካል የሆነውን ዶፓሚንን ያነሳሳሉ። ከጊዜ በኋላ አእምሯችሁ ተመሳሳይ ደስታ ለማግኘት የበለጠ መመኘት ይጀምራል። ይህም ከመጠን በላይ መብላትና ለምግብ ሱስ መጋለጥን ያመጣል። ጀንክ ፉድ የረጅም ጊዜ ጥጋብን ስለማይሰጥ ከበላችሁ በኋላም ረሃብ ሊሰማችሁ ይችላል። ሶስተኛ፣ ድንገተኛ የክብደት መጨመር ነው። ከመጠን በላይ ጀንክ ፉድ ማለት አነስተኛ ንጥረ ነገር ያለው ከፍተኛ ባዶ ካሎሪ እናም ቅባት መውሰድ ማለት ነው። ይህ በፍጥነት በተለይም በሆድና በጭን አካባቢ ክብደት እንዲጨምር ያደርጋል። የተቀነባበሩ ምግቦች ኢንሱሊንንም ይጨምራሉ። ይህም ስብን ከማቃጠል ይልቅ ስብን ማከማቸትን ያበረታታል። አራተኛ የቆዳ ችግሮች ነው። ብጉርናም የቆዳ መደብሰስ። ብዙ ስኳርና የተጠበሰ ምግብን መመገብ የቅባት ምርትንና የቆዳ መቆጣትን ወይም ደግሞ ኢንፍላሜሽንን ይጨምራሉ። ይህ ደግሞ ብጉር እንዲወጣ ቆዳ እንዲደበዝዝ ያደርጋል። በጀንክ ፉድ ውስጥ የቫይታሚኖች እንደ ቫይታሚን ኤ፣ ኢ እና ሲ እጥረት መኖሩ የቆዳ እድሳትን ያዘገያል እንዲሁም የእርጅናን ተቃውሞ ይቀንሳል። አምስተኛ ደካማ የምግብ መፈጨትና የሆድ መነፋት ነው። ጀንክ ፉዶች ለጤናማ የምግብ መፈጨት አስፈላጊ የሆነውን ፋይበር ይጎድላቸዋል። በተደጋጋሚ መብላት ሆድ ድርቀትን፣ የሆድ መነፋትንና ምቾት ማጣትን ያስከትላል። ሰው ሰራሽ ንጥረ ነገሮችም አንጀታችሁን ሊያበሳጩናም የጤናማ የአንጀት ባክቴሪያዎችን ሚዛንም ሊያዛቡ ይችላሉ። ስድስተኛ የስሜት መለዋወጥና መበሳጨት ነው። አእምሮ የተረጋጋ የንጥረ ነገርና የግሉኮስ አቅርቦትን ይፈልጋል። ጀንክ ፉድ ፈጣን የስኳር መውጣትና መውረድን ስለሚያመጣ መበሳጨትን፣ ጭንቀትንና የስሜት መለዋወጥን ያስከትላል። ጥናቶች ደካማ አመጋገብ የአእምሮ ተግባርንና የሆርሞን ሚዛንን ስለሚነካ በጀንክ ፉድ ፍጆታና በድብርት መካከል ግንኙነት እንዳለ ያሳያሉ። ሰባተኛ ደካማ ትኩረትናም የማስታወስ ችሎታ ነው። ብዙ ስኳርና ትራንስፋት ያላቸው የተቀነባበሩ ምግቦች መመገብ የአንጎል ጤናን ሊጎዳ ይችላል። እነዚህ ምግቦች የነርቭ ሴሎች እንዲያድጉ የሚረዱ ፕሮቲኖች ወይም ደግሞ ኒውሮትሮፊክ ፋክተርስ ምርትን ይቀንሳሉ። ይህም ከጊዜ በኋላ የማስታወስ ችግሮች፣ የአእምሮ ጭጋግና ደካማ ትኩረትን ያስከትላል። ስምንተኛ ከፍተኛ የደም ግፊትና የልብ ችግሮች ነው። ጀንክ ፉዶች በሶዲየምና በትራንስፋት የተሞሉ ናቸው። እነዚህም የደም ግፊትንና ኮሌስትሮልን ይጨምራሉ። ከጊዜ በኋላ ይህ የደም ሥሮችን ይጎዳል። እንዲሁም የልብ በሽታ ስትሮክና፣ የደም ግፊት አደጋንም ይጨምራል። ዘጠነኛ ደካማ የእንቅልፍ ጥራት ነው። በሌሊት ዘግይቶ ጀንክ ፉድን መመገብ በተለይም ስኳር የበዛበት ወይም የተጠበሰ መመገብ እንደ ሜላቶኒን ያሉ የእንቅልፍ ሆርሞኖችን ሊያዛባ ይችላል። የደረት ማቃጠል፣ የምግብ አለመፈጨት ወይም እረፍት ማጣትን ያስከትላል። ይህም ለመተኛት ወይም ደግሞ ተኝቶ ለመቆየት አስቸጋሪ ያደርገዋል። የስኳር መጨመርም በሌሊት ሊያስነሳችሁ ይችላል። አስረኛ ተደጋጋሚ ህመም ወይም ደግሞ ደካማ የበሽታ የመከላከል አቅም ነው። ብዙ ጀንክ ፉድን መመገብ የሰውነታችሁን የበሽታ መከላከልን የሚደግፉ እንደ ቫይታሚን ሲ፣ ዚንክ እና አንቲ ኦክሲዳንቶች ያሉ ንጥረ ነገሮችን ያሳጣችኋል። በውጤቱም የበሽታ መከላከል ስርዓታችሁ ይዳከማል። እናም በተደጋጋሚም ልትታመሙ ወይም ከትንሽ ኢንፌክሽኖች ለመዳንም ረጅም ጊዜ ሊወስድባችሁም ይችላል። አስራ አንደኛ የጥርስ ችግሮች ነው። በለስላሳ መጠጦች፣ በከረሜላዎችና ጣፋጮች ውስጥ ያለው ከፍተኛ የስኳር መጠን የጥርስ መበስበስን፣ ቀዳዳ መፈጠርንና የድድ በሽታን ያስከትላል። በአፋች ውስጥ ያሉ ባክቴሪያዎች ስኳርን በመመገብ የጥርስን ኢናሚል የሚያበላሽ አሲድን ያመርታሉ። እንዲሁም መጥፎ ያፍጠረንን ያመጣሉ። አስራ ሁለተኛ የጣዕም ስሜት መቀነስ ነው። በተደጋጋሚ ጨዋማ ወይም ደግሞ ስኳር የበዛባቸውን ጀንክ ፉዶችን ስትመገቡ የጣዕም ህዋሳቶቻችሁ ይለምዳሉ። እንደ ፍራፍሬና አትክልት ያሉ ተፈጥሯዊ ምግቦች እንደ አሰልቺ መሰማት ይጀምራሉ። ይህም ጠንከር ያሉ ጣዕሞችን እንድትመኙ ይገፋችኋል። በዚህም ጤናማ ያልሆነ የአመጋገብ ዑደት ይፈጠራል። አስራ ሶስተኛ ኢንፍላሜሽን ይከሰታል። ብዙ የተቀነባበሩ ምግቦችን መመገብ በትራንስፋት፣ በተጣሩ ካርቦሃይድሬትስ፣ ተጨማሪዎች ምክንያት ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነትን ያስከትላል። ይህ ኢንፍላሜሽን እንደ የመገጣጠሚያ ህመም ማበጥ፣ ወይም ደግሞ እንደ እብጠት ሊታይ ይችላል። እናም ከጊዜ በኋላ እንደ የስኳር በሽታና የአርትራይተስ ያሉ ስር የሰደዱ በሽታዎች ስጋትን ይጨምራል። አስራ አራተኛ ጤናማ ያልሆነ ፀጉርና ጥፍር ነው። የፕሮቲን የብረት የዚንክና የቫይታሚን እጥረት የጸጉር መሳሳትን፣ ዘገምተኛ እድገትንና የተሰባሪ ጥፍርን ሊያስከትል ይችላል። ንጥረ ነገሮች ሲጎድሉ ሰውነታችሁ እንደ ፀጉርና ጥፍር ጥንካሬ ካሉ የውበት ተግባራት ይልቅ አስፈላጊ የአካል ክፍሎችን ያስቀድማል። ስለዚህ ከነዚህ የማስጠንቀቂያ ምልክቶች መካከል ብዙዎቹን ካስተዋላችሁ ጀንክ ፉድን በአንዴ ሳይሆን በሂደት መቀነስ ጊዜው ላይ ናችሁ ማለት ነው። በፍራፍሬዎች፣ በአትክልቶች፣ በስስ ፕሮቲኖች በሙሉ እህሎችና ውሃ ባሉ ሙሉ ምግቦች መተካት ያስፈልጋል። ሰውነታችሁ በራሱ በጥቂት ቀናት ውስጥ መፈወስ ይጀምራል። ትንሽ ለውጥን በምታደርጉበት ጊዜ ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።